ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሙአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእኔ ምርጦች፣ የእኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬ ደግሞ አብርሽ እንግዲህ በጣም ልዩ ቀን ነው። ዛሬ ማታ እንዳትቀሩ፣ ቀለበት አስራለሁ ብሏል ማለት ነው። የአብርሽ ነገር እንግዲህ አወዛጋቢ ሆኗል። በጣም ያሳዝናል። ትናንትና ሩታ ጋር ሄዶ እንግዲህ ኢሳቅን ውጣ ከቤቴ ቤቴ ነው ብሎ እንግዲህ አስወጥቶት ነበረ። እኔ ደግሞ ሊታረቁ ነው ብዬ ደስ ብሎኝ ነበረ። ዛሬ ደግሞ ከፍቅር ጋር እንግዲህ ቀለበቱን ግጥ አድርጎት ገርግዶት ነው ገጥቅጦት መጥቷል። ወይኔ እናቴ እናንተ ግን የአብርሽ ነገር እንደው ምን ይሻለዋል? በቃ ልጁ እንደዚህ ሆኖ ቀረ፣ በቃ እንደ ውሃ ሆኖ ቀረ። የአባይ ውሃ እንኳስ ተገድቧል እኮ አብርሽ ግን ለምንድን ነው የማይገደበው? ቤተሰብ ቤተሰበረ እንደው እንሰብሰብ፣ ና ይህን ልጅ እንደው እንገድበው። ዋካጁ አረ ልጁ ወዴት እየሄደ ነው? በጤናው ግን ይመስላችኋል? ከአንዱ አንዱ ከአንዱ አንዱ የሚለው ጤነኛ ኳ አደለም ልጁ እንዴ ቤተሰባት ስደቡት፣ እናስብለት። ይሄ ልጅ በቃ የሆነ ነገር ያስፈልገዋል። በቃ አንድ ስድስት ሰባት ያስፈልገዋል። ስሬስ ማለት ነው አብርሽዬ። ወይኔ የእኔ ምስኪን ማለት ነው። እውነት እኔ እንደዚህ በመሆን እኔ በጣም ነው ያዘንኩት። እውነት ለመናገር በጣም እያሳዘን የምትለው ይሄ እኮ የጤና ጉዳይ አይደለም፣ ትልቅ መንፈስ ነው የሰፈረበት እንደሁሉ። አይ ፍቅርዬ ደግሞ ዛሬ እንዴት እንዳማረባት እናንተ በስመ አብ እውነት አምሮባታል። እውነት ለመናገር እንደው ምንም ሳትሉ ሳታንገራግሩ አድንቁ። በጣም ነው ያማረባት ቆንጆዬ ሆናለች። እንግዲህ በርቱ ነው የሚለው። በርቱ ጎበዞች ናችሁ አይዲያ፣ በጣም አልተቻላችሁም በአይዲያ። በነገራችን ላይ ፍቅር ወደ ሁለት መቶ ጉዞ ወደ ሁለት መቶ ሺ። አሩታዬም ሁለት መቶ ሺህ መግባት አለባት። ሁለት መቶ ሺህ ካልገቡ ይህ ድራማ መቆም የለበትም በፍጹም በፍጹም። እና በርቱልን፣ በርቱልን። ግን አምሮባችኋል። ቆይ ግን ቀለበቱ ግን እንዴት ነው ነገሩ? እኔ እኮ የቀለበቱ ነገር እንደው ቀልድ ነው እንዴ? ቀለበት እናንተ ቃል ኪዳን ቀልድ ነው እንዴ? በዛ ላይ ደግሞ እኔ የአብርሽ ነገር ግራ ግብት የሚለኝ ከሩታ ጋር አንድ ቤት እየኖረ የሚያሯሩጠው ሌላ ሴት እኔ ይሄ ነገር ግራ ይገባኛል እኮ። ቤተሰብ ምንድን ነው ነገሩ? ቆይ ወይ ቤቱን ለቀህ ውጣ፣ የሆነ ውሳኔ ወስን። ወስና አብርሽዬ፣ ለነገሩ እኮ በሰላም አይደለም። እንደው አይ ሰላም ሰላም እኮ አይደለም አብርሽ። እንደው እናንተ አይ እንደው እኔ በቃ ወይ ከአንዱ ያጣምረህ ነው የምለው፣ ከአንዱ ያጣምረህ ወይንም ደግሞ የሆነ በቃ አርፈህ ተቀመጥ አርፈህ ተቀምጠ አንዱ እንደው አንገ ጫቅጮ እንዳይ ጥልህ ፈራለሁ። እንደው አንዳንዴም ይሄ ነገር እንኳን እንደው ያስጠጣል ያስጠጣል፣ ያብርሽ ነገር ግን አትሳደቡ። ቁም ነገር አንዳንድ ልጆች ያላቸው የምትሳደቡ እና ስድብ ጥሩ አይደለም፣ የሴጣን ነው ስድብ። በዚህ ሰዓት ሰውን አይሰደብም። ጥሩ ነገር ተመኙላቸው ለእነዚህ ልጆች።